የእለቱ ዋና ዜና ከአዲስ አበባ ወደ መቀሌ ሊበር በነበረው የኢትዮጵያ አየር መንገድ አውሮፕላን ውስጥ አንወርድም ብለው አድማ ያስነሱትና ጉዳዩን በቲክቶክ ቀጥታ ስርጭት ያጋሩት እነ ጆን ዳንኤል ጥፋተኛ ተብሎ የእስር ቅጣት ቢወሰንባቸውም ዛሬ ወደ ቤታቸው እንዲመለሱ ተፈቀደላቸው። እንዴት የሚለውን በዝርዝር ዘገባችን እንመጣበታለን። ከእንግዲህ መደራደር የለም ይሎታል፣ ገቢዎች ቢሮ። የግብር ሰብሳቢዎች እንቅስቃሴም በካሜራ ሊቀርጽ ነው። ሰራተኞቹ ይደራደራሉ፣ አለግባብም ይቀጡናል በሚል ግብር ከፋዩ የሚያነሳውን የዘውትር ብሶት ምላሽ ለመስጠት የአዲስ አበባ ገቢዎች ቢሮ የቁጥጥር ስራውን ሙሉ በሙሉ በካሜራ ቴክኖሎጂ ሊመራ መሆኑን አበሰረ። ግብጽ በምስራቅ አፍሪካ ደካማ እና ተላላኪ መንግስታትን ለመፍጠር እየሰራች ነው ተባለ። የግብፅ የውጭ ጉዳይ ሚኒስትር ከኢትዮጵያ ጋር በግድቡ ዙሪያ የምናደርገው ድርድር አብቅቷል ማለታቸውን ተከትሎ ኢትዮጵያ ጠንካራ ምላሽ ሰጠች የሚሉ ዜናዎችን በዝርዝር እንመለከታለን። ከቻናላችን ጋር አብራችሁን ቆዩ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ኒውስ የታሰሩት ጊዜ በቂ ነውና ይፈቱ ተባሉ። የአውሮፕላን ረብሻ እና የፍርድ ቤቱ መጨረሻ ውሳኔ ምን ይመስላል? የሚለውን በዜናችን አካተናል። ከአዲስ አበባ ወደ መቀሌ ሊበር የነበረው የኢትዮጵያ አየር መንገድ አውሮፕላን ውስጥ አንወርድም ብለው አድማ ያስነሱትና ጉዳዩን በቲክቶክ ቀጥታ ስርጭት ያራገቡት እነ ጆን ዳንኤል ጥፋተኛ ተብለው የእስር ቅጣት ቢወሰንባቸውም ዛሬ ወደ ቤታቸው እንዲመለሱ ተፈረደላቸው። ነሐሴ 16 ቀን 2016 ዓ.ም ምሽት ላይ ነበር ክስተቱ የተፈጠረው። የአየር ሁኔታው ለበረራ አስቸጋሪ በመሆኑ ጉዞ መሰረዙ ሲናገር፣ በረራው በግድ መደረግ አለበት፣ አንወርድም በማለት ተሳፋሪውን አስተባብረዋል በሚል የተከሰሱት እነ ዮሐንስ ዳንኤል ም ወይንም በቲክቶክ ስማቸው ጆን ዳንኤል ጉዳዩ ዛሬ በፌዴራል ከፍተኛ ፍርድ ቤት እልባት አግኝቷል። አቃቢ ህግ ተከሳሾቹ በአውሮፕላን ውስጥ ረብሻ ከመፍጠራቸውን ባለፈ አንደኛው ተከሳሽ ጆን ዳንኤል ክስተቱን በቲክቶክ ቀጥታ ስርጭት ላይ በማስተላለፍ የኮምፒውተር ወንጀል አዋጅን የጣሰ ነው ሲል ከሶ ነበር። ፍርድ ቤቱም የቀረበውን ቅጣት ማክበጃ እና ማቅለያ መርምሮ ተከሳሾችን ጥፋተኛ ብሏቸዋል በዚህ መሰረት አንደኛው ተከሳሽ ጆን ዳንኤል በአንድ ዓመት ከአራት ወር እስራት አራተኛው ተከሳሽ በአስር ወር እስራት ሁለተኛ ሶስተኛ እንዲሁም ስድስተኛ ተከሳሾች እያንዳንዳቸው በስምንት ወር እስራት እንዲቀጡ ወስኗል ተከሳሾቹ በተወሰነባቸው የእስራት ጊዜ ልክ በወህኒ ቤት የቆዩ በመሆናቸው ፍርድ ቤቱ የታሰሩበት በቂ ስለሆነ ይፈቱ ሲል ትእዛዝ ሰጥተዋል በመሆኑም እነ ጆን ዳንኤል ከዛሬ ጀምሮ ከእስር ነጻ የሚሰናበቱ ይሆናል። የግብር ሰብሳቢዎች እንቅስቃሴ በካሜራ ሊቀረጽ ነው። ሰራተኞችን ይደራደራሉ አላግባብም ይቀጡናል በሚል በግብር ከፋዩ የሚነሳውን የዘውትር ብሶት ምላሽ ለመስጠት አዲስ አበባ ገቢዎች ቢሮ የቁጥጥር ስራውን ሙሉ በሙሉ በካሜራ ቴክኖሎጂ ሊመራ መሆኑን አበሰረ። ቢሮው በ2018 ባጀት ዓመት 350 ቢሊዮን ብር ለመሰብሰብ ያቀደ ሲሆን የሌብነትና ብልሹ አሰራር ቀዳዳ ለመድፈን ቦዲ ወርን ካሜራ የተሰኘ ቴክኖሎጂ ወደ ስራ አስገብተዋል። ከእንግዲህ የቁጥጥር ባለሙያዎች በሶስት ሰው ተደራ ተሰርተው ወይንም በቡድን ብቻ የሚንቀሳቀሱ ሲሆን ከግብር ከፋዮቹ ጋር የሚያደርጉት ንግግርም ሆነ እንቅስቃሴ በካሜራና በድምጽ ተቀርጾ ዋና መስሪያ ቤት በቀጥታ ይታያል። ስርዓቱ በአሁኑ ሰዓት በመርካቶ ቦሌና ነፋስ ስልክ ክፍለ ከተሞች የተጀመረ ሲሆን ባለሙያዎቹ ከተመደቡበት ቦታ መውጣትም ሆነ ካሜራውን ማጥፋት አይችሉም። የኦንላይን ንግድን ወደ ህጋዊ መስመር ለማስገባትና ለመቆጣጠር ራሱን የቻለ ክፍል የተቋቋመ ሲሆን በኦንላይን የሚሸጡ ነጋዴዎች ደረሰኝ የመቁረጥ ግዴታ እንዳለባቸው ተገልጿል። ባለፈው ዓመት ያለአግባብ ተቀጠም ብለው አቤቱታ ካቀረቡ 11500 ግብር ከፋዮች መካከል የ63 በመቶቹ ቅሬታ ትክክል ሆኖ በመገኘቱ እርማት ተወስዷል። አዲሱ ቴክኖሎጂም ይህንን ስህተትና የሰው ፊት አይቶ መወሰንን ያስቀራል ተብሏል። ግብጽ በምስራቅ አፍሪካ ደካማ ና ተላላኪ መንግስታትን ለመፍጠር እየሰራች ነው ተባለ። የግብጽ የውጭ ጉዳይ ሚኒስትር ከኢትዮጵያ ጋር በግድቡ ዙሪያ የምናደርገው ድርድር አብቅቷል ማለታቸውን ተከትሎ ኢትዮጵያ ጠንካራ ምላሽ ሰጠች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ለ13 ዓመታት የተደረገው ድርድር ውጤት ስላላመጣ ንግግሩን አቁመናል፣ ኢትዮጵያ በግል ውሳኔ ግድቡን መገንባቷ ህገወጥ ነው ሲሉ ለቢቢሲ መናገራቸውን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ አውጥቷል። ግብጽ የቅኝ ግዛት ዘመን አስተሳሰብን በማንገብ በአባይ ውሃ ላይ ያላትን ብቸኛ ባለቤትነት ለማስቀጠል እየሞከረች ነው ሲል ሚኒስትሩ ወክሷል። የግብጽ ሴራ፣ ካይሮ በምስራቅ አፍሪካ ለሷ የሚታዘዙላትን እጅ የሚሰጡ ደካማ መንግስታትን ለመፍጠርና ቀጠናውን ለማተራመስ እየሰራች መሆኑንም ኢትዮጵያ አስታውቃለች። ኢትዮጵያ የአባይ ውሃን 76 ፐርሰንት የምታመነጫ ሀገር እንደመሆኗ በድንበሯ ክልል የሚገኘውን የተፈጥሮ ሀብቷን ለመጠቀም የማንንም ፍቃድ መጠየቅ እንደማያስፈልጋት አጽንኦት ሰጥቶበታል ኢትዮጵያ ግብጽ ከዚህ አካሄዷ ተቆጥባ ብቸኛ አማራጭ በሆነው የድርድር መንገድ እንድትቀጥልም አሳስባለች ትኩስና ወቅታዊ መረጃዎች ዜናዎች ተጠናክረው እንዲደርሱት አዲስ ኒውስን ሰብስክራይብ ያድርጉ የያዝነላችሁ ዜናዎች እነዚህን ይመስላሉ ሰብስክራይብ በማድረግ ላይክና ሼር በማድረግ ቤተሰብ ይሆኑ አዲስ ኒውስ